የወልመል ወንዝ ፕሮጀክት የወልመል ወንዝን በመስኖ በሚገባ በመጠቀም የግብርና ምርታማነትን በማላቅ የምግብ ሉዓላዊነትን ለማረጋገጥ የተከናወነ የልማት ስራ ነው። ይህን በማህበራዊም ሆነ በኢኮኖሚያዊ ዘርፍ የላቀ ጠቀሜታ ያለውን ፕሮጀክት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በይፋ መርቀው ለአገልግሎት ክፍት አድርገዋል። በዚሁ ወቅት መልእክት ያስተላለፉት ጠቅላይ ሚኒስትሩ ባለፉት በርካታ ዓመታት በራእይና በእውቀት ባለመመራታችን እንደ ሀገር ከጸጋዎቻችን ያልተጠቀምን ሆነናል ብለዋል። ወጎተን ይበተኩ ደርቤፍ ሚሶም አከሲ ባሌት ፊዱ ደደቡ ኬኝራን ከንጌ ባለፉት መቶ ዓመታት እንደዚህ አይነት ልማት ማምጣት ባለመቻላችን ርአይና እውቀት ያለው መንግስት ያጣን በመሆኑ ባሌ ብቻ ሳትሆን ኢትዮጵያም ተጎጅና ለማኝ ሆና ቆይታለች። ባሌን ማልማት ኢትዮጵያን ከልመና ማውጣት ነው። በሶፍ መሯሻ ውስጥ የተመለከትነው በመላ አፍሪካ ብትፈልጉ የማይገኝ ነው። ጥያቄው ለምን ተደበቀ የሚለው ነው። እንደዚህ አይነት ደጋማ ስፍራዎች በመላ ኢትዮጵያ ጥቂት ናቸው። ጥያቄው ለምን ተደበቀ የሚለው ነው። ምንም አይነት ምቹ ሁኔታዎች በሌሉበት መንገድ፣ ትምህርትና ሌሎች መሰረተ ልማቶች በሌሉበት እነዚህን ልማቶች ጠብቀው ለትውልድ እያስተላለፉ ያሉ ሰዎችን ማክበር መጥቶ መመልከት ትልቅ ደስታ የሚፈጥር በመሆኑ ነው። ከቀድሞ የክልልና ፌዴራል አመራሮች ጋር የመጣ ነው። እኔ ከፍተኛ ደስታ ተሰምቶኛል። እነሱም እንደተደሰቱ ተስፋ አድርጋለሁ። ሁላችሁም እንኳን ደስ አላችሁ። ሞቱማ ፌዴራላ ኬሰት ጌ ገራግራ ጠበቻቱን ወሌን ዱፍኔ ሁንዲሳኒ አከገመደን አብዲ ጉዳንቀባኒ ገሩ ገመቹ ጉዳንተደጋሜ በገመደን ን በርባድ በባሌ ዞን የተከናወነው የልማት ስራ የዜጎች ሕይወት ሊቀይር የሚችልና በምግብ ራስን ለመቻል የሚያስችል መሆኑን የጠቆሙት ጠቅላይ ሚኒስትሩ የኦሮሚያ ክልል መንግስት በየኔነት ስሜት የሚያከናውናቸውን የልማት ስራዎች አጠናክሮ ሊቀጥል ይገባል ብለዋል። ነሞን ባየ ህርማና ጎኒን ሆጂን የሚደጋ በሬዳ አከሲ ጅሩፍ ሬኛ መተ ገኛ ሩ ደንደው በርካታ ሰዎች በመሳተፋቸው እንደዚህ አይነት ድንቅና የህዝባችንን ህይወት ሊቀየር የሚችል ስራ መስራት ተችሏል። በምግብ ራሳችንን ችለን ከልመና እንድንወጣ የሚያስችል ትልቅ ስራም ነው። በዚህ ስራ ውስጥ የተሳተፉትን ሁሉ እንኳን ደስ ያላችሁ እያልኩ የኦሮሚያ ክልል ፕሬዚደንትና ከእርሱ ጋር ለሚሰሩ ሰዎች አለኝ መልእክት። እየተሰራ ያለው ልማት ለህዝብ ብቻ ሳይሆን ለእኔ ነው እያልን መስራት አለብን። አሁን እንደጀመርነው ጥራት ያለው ስራ መስራት ለህዝባችን የሚገባው ነውና፣ የክልሉ መንግስት የጀመራችሁትን ጥሩ ስራ በባለቤትነትና በጥራት መስራት ለትውልድ የሚሸጋል

አመንቱም ነው እየተነ ይርቱ ይህንን ምድራዊ ሀብት ለትውልድ ለማሸጋገር በተአማኒነት ሰርታችኋል። እኛም በህይወት እስካለን በሐቅ ቀን ከሊት በመትጋት ለእናንተ የሚሆን ነገር ለመስራት ዝግጁ መሆናችንን ልገልጽላችሁ እወዳለሁ። ትልቅ ፍቅርና ክብር ለእናንተ አለን። ሁላችሁ ደሩ መተናንጣችሁ ሁላለሁ አምና ኑጅራጣ ኦላቡላ ኡፍነስን ደብን እንደደውና ልፋ በኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ አማካኝነት ተመርቆ ለአገልግሎት ክፍት የተደረገው በወልወል ወንዝ ላይ የተገነባው የመስኖ ፕሮጀክት 20 ሺ የሚሆኑ አባወራዎችን ተጠቃሚ እንደሚያደርግም ተመላክቷል።